ህወሓት የምርጫ ቦርድን ውሳኔ አልቀበልም ብሎ መልስ ሲሰጥ ራያ ላይ ተቃውሞ ገጥሞታል። ህወሀት ከፖለቲካ ፓርቲነት የተሰረዘበትን ለምርጫ ቦርድ ውሳኔ ምላሽ ሲሰጥ በራያ በኩል ጦርነት አታምጣብን የሚል ብርቱ ተቃውሞ ገጥሞታል። ህወሀት ከመሸን ለምርጫ ቦርድና ና ለፌዴራል መንግስቱ ወንጀላን በማሰማት መግለጫ አውጥቷል። ቀዳሚ ጉዳያችን ነው። ባለፉት ቀናት 15 የሚሆኑ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ተናገሩ። ከጤና ባለሙያዎች የከፊል የስራ ማቆም አድማ መምታት ጋር በተያዘ በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የሀገሪቱ አካባቢዎች በቁጥጥር ስር መዋላቸው የንቅናቂው የንቅናቄው አስተባባሪዎች ተናግረዋል። እናስደምጣችኋለን። እስራኤል በጋዛ የተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። እስራኤል ጦርነቱ ከተጀመረ አንስቶም ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትእዛዝ አስተላልፋለች። በውጭ ዜና ዘገባችን እናስደምጣችኋለን። ጤና ይስጥልን ውድ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የአለም ዳርቻ የደረሳችሁም ከአንድ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች እናንተ የምናርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህዋት የምርጫ ቦርድን ውሳኔ አልቀበልም ብሎ መልስ ሲሰጥ ራያ ላይ ተቃውሞ ገጥሞታል። ህወት ከፖለቲካ ፓርቲነት የተሰረዘበትን ለምርጫ ቦርድ ውሳኔ ምላሽ ሲሰጥ በራያ በኩል ጦርነት አጣምጣብን በሚል ብርቱ ተቃውሞ ገጥሞታል። ህወት መሰረዙን አስመልክቶ ለፕሪቶሪያ ስምምነት አዋዋዮች በጻፈው ደብዳቤ አደገኛ ነገር ሳይከሰት የፌዴራል መንግስቱን አሳግሱልኝ ብሏል። በደብረ ጽዮን ገብረ ሚካኤል የሚመራው ህወት ለአደራዳሪዎች ከጻፈው የአቤቱታ ደብዳቤ በተጨማሪ የምርጫ ቡድኑ ውሳኔ እንደማይቀበለው አስታውቋል። በምርጫ ቦርድ ውሳኔ ላይ የህዋትን አቋም ለቢቢሲ የተናገሩት የፓርቲው ምክትል ሊቀመንበር አማኑኤል አሰፋ የተፈለገው ወደ ሌላ መንገድ እንድንገባ ነው ብለዋል። አማኑኤል በምላሻቸው ቦርዱ የኢትዮጵያን መንግስት ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለኝ ሲሉ ከውሳኔው አንጻር ግምታቸውን አስቀምጠዋል። ምርጫ ቦርድን የፕሪትራውን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ የተናገሩት አማኔል ውሳኔው የመነጨው የፕሪትራውን ስምምነት ካለመቀበል ነው ብለዋል። ምርጫ ቦርድ ፓርቲዎችን የሚመዘግብበትና የሚተዳደሩበት ስርዓት በማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪትራውን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲሉም ወንጅለዋል የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲሉም ወንጅለዋል እንደ አዲስ ፓርቲ መመዝገባቸውን የሚገልጸውን ሰርተፊኬት አልተቀበልንም ማለታቸውንና በተደጋጋሚ ህጋዊ ሰውነታቸው እንዲመለስ ሲጠይቁ መቆየታቸውን አማኔላ ስፋ ለቢቢሲ ተናግረዋል ምርጫ ቦርድ በበኩሉ ባወጣው መግለጫ ላይ ህወሓት በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ ጥያቄ ማቅረቡን ፓርቲው በህጉ የሚጠየቁ ዝርዝር ሰነዶችን ማቅረቡንና የፓርቲው ከፍተኛ አመራሮች ሰርተፊኬቱንና ደብዳቤውን በሚገባ ተስማምተው በፈቃዳቸው ፈርመ መውሰዳቸውን አስታውቋል። የቦርዱን ውሳኔ ውድቅ ያደረገው ህወሓት ከኢትዮጵያ መንግስት ጋር ከጦርነቱ በኋላ ግንኙነት የመሰረተው በፕሪቶሪያ ስምምነት አማካኝነት ነው ብሏል። ምርጫ ቦርድ ህወሓትን እንደ አዲስ መዝግቦ የምስክር ወረቀት ከመስጠቱ በፊት ከኢትዮጵያ መንግስት ጋር የፕሪቶሪያ ስምምነትን ተከትሎ ህጋዊ ግንኙነት መ ጀመሩን አማኒኤል አስታውሰዋል። የፕሪቶሪያ ስምምነት ይመልስላቸዋል የተባሉት ነገሮች ምንም መልስ አላገኙም ያሉት አማኒኤል የህዋትን ህጋዊ ሰውነትን በሚመለከት መልስ ካላገኙ ጉዳዮች አንዱ ነው ብለዋል። የተፈናቀሉ ሰዎችን ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት፣ የመልሶ ግንባታ፣ የትጥቅ መፍታት፣ የተጠያቂነትና ሌሎች ጉዳዮች አለመፈታታቸውን የዘረዘሩት ምክትል ሊቀመንበሩ የአሁኑ ውሳኔም ተጨማሪ ጉዳይ መሆኑን አመላክተዋል። የኢትዮጵያ መንግስት የምርጫ ቦርድን ውሳኔ በተመለከተም የፕሪቶሪያን ውሳኔ የሚነካ ነገር የሚያደርግ ከሆነም አደገኛ ይሆናል ሲሉ አስረድተዋል። ህወት ከመንግስት ጋር ያለውን ግንኙነት የተመሰረተው በምርጫ ቦርድ ወረቀት ላይ ሳይሆን በፕሪቶሪያ ስምምነት ላይ ነው ብለዋል። ወዲህ ደግሞ የቀድሞ እውቅና ካልተመለሰልኝ አሻፈረኝ ያለው ህዋት ወደ ጦርነት ሊገባ ነው በሚል ከራይ የህዝብ ከፍተኛ ተቃውሞ ገጥሞታል። ዛሬ ሁለት አደባባይ ሰልፍ የወጡ የማይጨው ከተማ ኗሪዎች ምርጫችን ሰላም ነው አስተዳደራችን የሚነካ የህዋት ክፋይ ቡድን አንታገስም ሲሉ ህዋትን ተቃውመዋል። በሰላማዊ ሰልፍ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና አንባብ መሬት ላይ ተኝተው ሲማጸኑ ታይተዋል። ወደ ጦርነት ለመግባት ዝግጅት እያደረገ እንደሆነ የሚነገርለት ህዋት ህዝባዊ ተቃውሞዎች እየገጠሙት ነው። ባለፉት ቀናት 15 የሚሆኑ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ተናገሩ። ከጤና ባለሙያዎች የከፊል የስራ ማቆም አድማ መምታት ጋር በተያያዘ 15 የሚሆኑ ባለሙያዎች በተለያዩ የአገሪቱ አካባቢዎች በቁጥጥር ስር መዋላቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረዋል። የደሞዝና የጥቅማ ጥቅምን ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡ የጤና ባለሙያዎች የንቅናቄው መሪ ናቸው የተባሉ በርካታ ባለሙያዎች በመላው አገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸውን እንዳይጠቀስ የጠየቁ አስተባባሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚደንት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 የጎንደር ዩኒቨርሲቲ አዲስ ዓለም ንፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውን ገልጸዋል ትናንት ረቡዕ ግንቦት 6 ቀን 2017 ዓ.ም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ ከማድሪያቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ የአይን እማኞችና አስተባባሪዎች ለቢቢሲ ተናግረዋል ሁለቱ ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ነው ብለዋል። ከሲዳማ ክልል ለኮ አጠቃላይ ሆስፒታል ዶክተር ደረጀ የተባሉ የማጸና ጽንስ ሐኪም እስከ 11 ሰዓት ድረስ ቀዶ ህክምና ሰርቶ ማደሪያው ላይ ነው መጥተው የያዙት ብለዋል። ዶክተር ደረጀ እስከ ትናንት ረቡ ድረስ ስራ አላቆምም፣ አድማው ውስጥም አልነበረም። አንድ ብቻውን ስለሆነ ስራ ሊያቆም አይችልም። እያንዳንዱን ቀዶ ህክምና ገብቶ ሲሰራ ነበር። ከቀዶ ህክምናው በኋላ ነው የያዙት በማለት ስለ እስሩ ተናግረዋል። ከጥቁር አንበሳ ሆስፒታል ዶክተር ሀብታሙ መንከር የአጥንት ህክምና ፕሬዚዳንት ሐኪም ዛሬ ግንቦት ሰባት ቀን 2017 ዓ ም ከሆስፒታል ተወስደው መታሰራቸውንም የንቅናቄ አስተባባሪ ገልጸዋል። መንግስት እነዚህን መንግስት እነዚህን መሪዎች ከያዝኩ ሌላው ባለሙያ ዝም ብሎ ስራውን ይሰራል በሚል አካሄድ ነው ሲሉ እስራቱ ጥያቄውን ለማፈን የሚደረግ እርምጃ ነው ብለውታል። ባለሙያዎቹ ከእስራቱ ባለፈ ከመንግስትና ከሆስፒታል የስራ ኃላፊዎች ወከባና ዛቻ እየደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ ሆስፒታሎችን ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ አስታውቀዋል። ችግሮቻችን ለመስ ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አወንታዊ ምላሽ እንዳላገኙ የተናገሩት አንድ አስተባባሪ ሆስፒታሎች አድማ በመቱ ባለሙያዎች ፈንታም ተጠባባቂ ባለሙያዎችን እየጠሩና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ ዛቻው ደብዳቤ መጽሐፍ ሆስፒታል ውስጥ ወታደሮች ማብዛት ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ትናንት ዕረቡ በአካል ሂጄ ሁለቱንም ሆስፒታሎች አይቻለሁ። በፖሊስ ተከበው ነው ያሉት ሲሉ እየደረሰብን ነው ያሉትን ጫና ገልጸዋል። ባለፈው ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግሥት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን ተናግረዋል። የመንግሥት እርምጃ ንቅናቄውን የበለጠ እንዲቀጣጠል እያደረገው ነው የሚሉት አስተባባሪው ክፍት የነበሩ የሕክምና ክፍሎች በጫናው ምክንያት አገልግሎት ማቆማቸውን ገልጸዋል። ሌላው አስተባባሪ በበኩላቸው ነገሩን እያባባሱት ነው። መካከል ህዝቡ ነው ሊጎዳ የሚችለው። እስከ ችግሩን ቢሆን ላቡን እያፈሰሰ ደሙን የለገሰ ባለሙያም ይህ ሁሉ ውርደት፣ ድብደባ፣ ወከባይ የሚገባው አይደለም ሲሉ መንግስት እየወሰደ ያለውን እርምጃ ትልቁ ስህተት ብለውታል። ይህን እንቅስቃሴ በኃይል ማቆም አይቻልም ያሉት ሌላው አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ ከነገ ዓርብ ጀምሮ ሙሉ ለሙሉ አድማ እንደሚመቱ አስጠንቅቀዋል። በስራ ማቆም አድማው ታካሚዎች እየተስተጓጎሉ እንደሆነ ያልሸሸጉት አስተባባሪው ታማሚዎች ቁጭ ብለው ወረፋ እየጠበቁ ነው፣ ባለሙያው ደግሞ የለም ሲሉ፣ ለዚሁ ኃላፊነቱን የሚወስደው ግን መንግስት ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ 12 ጥያቄዎችን ያነሱ ባለሙያዎች የ30 ቀናት የማስጠንቀቂያ ጊዜ ከሰጡ በኋላም ግንቦት 5 ቀን 2017 ዓ.ም ጀምሮ ከፊል የስራ ማቆም አድማ መምታታቸውን አስታውቀዋል። እስራኤል በጋዛ እየተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። እስራኤል ጦርነቱ ከተጀመረ አንስቶ ባልታየ መልኩ በጋዛ የሚገኙ ከፍተኛ ቁጥር ያላቸው ፍልስጤማውያን ነዋሪዎች አካባቢውን ለቀው እንዲወጡ ትእዛዝ አስተላልፋለች። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውንም በፈንጂዎች የወደመውን የጋዛ ከተማ ደህንነቱን ያልተጠበቀ ብሎ የበየነ ሲሆን ከከተማዋ ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡ ተናግረዋል። በእስራኤል ከተለዩ ህንፃዎች መካከል እስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና ሦስት የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ እነዚህን ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ እየተጠቀመባቸው እንደሆነ በመጥቀስ ትከሳለች። የአካባቢው ባለሥልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠሩ ንጹሐን መጠለላቸውን ተናግረዋል። ሰዎች ከእነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግም የገለጹ ሲሆን፣ ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችልም አስጠንቅቀዋል። ይህ እርምጃ እስራኤል በጋዛ ወታደራዊ ዘመቻዋን በከፍተኛ መጠን እንደምታስፋፋ የሚያመላክት አስጊ ምልክት ነው። የቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ኦልሜርት በጋዛ ወታደራዊ ዘመቻን የማስፋት ሀሳብ ከተቃወሙ ጥቂት ስመጥር እስራኤላውያን መካከል ናቸው። ኦልሜርት ከቢቢሲ ጋር በነበራቸው ቃለ መጠይቅ አብዛኞቹ እስራኤላውያን እየሆነ ያለውን ነገር ተቃዋሚ ናቸው፣ ከፍተኛ ቁጥር ያላቸው የሰራዊቱ አዛዦች ወታደሮች ዘመቻውን ማስፋፋትን ይቃወማሉ፣ ጦርነቱ አሁን እንዲያበቃ ይፈልጋሉ ብለዋል በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሆ ላይ ተደጋጋሚና እየጨመረ የመጣውን የሰላ ትችታቸውን የሚያቀርቡት ኦልሜርት ምልከታቸው ሀያ ወራት የዘለቀው ጦርነት በሀገሪቱ ሀገሪቱ የሞራል የኢኮኖሚና ዓለም አቀፍ ተቋም ላይ ያለውን ተጽዕኖ በተመለከተ እየተፈጠረ ያለውን ስጋት የሚያንጸባርቅ ነው። የቀድሞ ጠቅላይ ሚኒስትር ጦርነቱ በጋዛ ነዋሪዎች ላይ ስላስከተለው ተጽዕኖ በመናገርም ይታወቃሉ። የእስራኤል መንግስትን በሚደግፉ መገናኛ ብዙሀን ለፍልስጤማውያንም በመወትወት የሚከሰሱት ኦልሜርት ይህ በጭራሽ የማንታገሰው ተቀባይነት የሌለውና ይቅር የማይባል ነው። አሁኑኑ መቆም አለበት ብለዋል። አክለውም ህዝቡ የሚያስፈልገውን ሰብአዊ ድጋፍ በሙሉ ማቅረብ አለብን። በጋዛ ረሃብ መከሰቱን ህሌናችን ሊቀበለው አይችልም በማለት ተናግረዋል። ይህ አይነቱ ሀሳብ በእስራኤል መገናኛ ብዙኃንና በሚሰበሰቡ የህዝብ ድምፆች ላይ የሚንጸባረቀውን ብዛም ቢሆን በተባበሩት መንግስታት በእርዳታ ድርጅቶችና በእስራኤል የውጭ አጋሮች የተደረጉ ስሜት የተሞላባቸው ንግግሮች ይህንን አስተጋብተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እስራኤል በጋዛ የፈጸመችውን ድርጊት አሳፋሪ ሲሉ ጠርተውታል። ኒታንያሁ ደግሞ የፈረንሳዩን ፕሬዚዳንት ከሐማስ ጋር በመቆም ከሰዋል። እስራኤል ወደ ፍልስጤማውያን ግዛቶች ምንም ምግብ መድኃኒትና ነዳጅ እንዳይገባ የጣለችው አስር ሳምንታት የዘለቀ እገዳን ተከትሎ በመላው ጋዛ ስቃይ እየጨመረ መሆኑን የሚያሳዩ ማስረጃዎች እየወጡ ነው። የተባበሩት መንግስታት ድጋፍ ያደረገለት አንድ የዳሰሳ ጥናት ሁለት ነጥብ አንድ ሚሊዮን ገደማ የሚሆነው የጋዛ ሕዝብ ከፍተኛ የረሃብ ስጋት እንዲሁም ከፍተኛ ደረጃ ያለው የምግብ ደህንነት እጦት እንደተጋረጠበት አሳይቷል። የዓለም የጤና ድርጅት በበኩሉ ያለ በቂ ተመጣጣኝ ምግብ፣ ንጹሕ ውሃና የጤና አገልግሎት መላው ትውልድ ዘላቂ ጉዳት እንደሚደርስበት ተናግሯል። የእስራኤል መንግሥት ቃል አቀባይ ዴቪድ ሜንስር ግን በእርግጠኝነት እስራኤል ጋዛን እያስራበች አይደለም፣ በማለት ለቢቢሲ ተናግረዋል። ጋዛ ውስጥ ረሃብ የመኖሩን ጉዳይ እየተቃወምኩ አይደለም። ነገር ግን ረሃቡ የተፈጠረው በሐማስ ነው። የእኛ መረጃ ጋዛ ውስጥ ምግብ እንዳለ ነው። ቸነፈር ግን የለም ብለዋል።